እንደዚህ አይነት ሰው ወሬ አምጥታችሁ እዚህ ጋር ታውቁ። አሁን ቅድም መቶ ምናምን ሰው ነበረ እዚህ ጋር፣ ስንት ሰው ይጨነቃል፣ ስንት ሰው የሚታመም ሰው አለ፣ ስንት ሰው በድንገት እንትኖ ደግፊት ያለበት ሰው ሊኖር ይችላል። ስለነሱ ቢጨነቅ ሰው ይኖረ። በቃ ያለ ችግር ካለ በሚስጥር በውስጥ እውነት ነው ይሄ ነገር ብላችሁ እዛው መጨረስ፣ እዚህ ጋር አታምጡት። ካሁን በኋላ የትኛውም ነገር ይሁን አደራችሁ፣ በቃ በሚስጥር እና ደግሞ ምንም ነገር የለበትም። ምንምም እስከ መጨረሻም አይኖርም። ጠላት እንዳወጀ እንዳወራ ይኖራል። እነሱ ግን ሁሌም ወደፊት ናቸው፣ ሁሌም አንድ ናቸው። አሁንም ቢሆን በጸሎታችሁ በጸሎታችሁ በድዋችሁ አስቧቸው። በቃ ሌላ ነገር የለም፣ ምንም እናደርጋቸው። ይህን የምታወራ እንት ምን ቢታስብ ነው እንደዚህ የሚታወሩ ሰዎች ጠናናትነሱጣራበየሱስ እግዚአብሔር። እኔ ጽዳት እያጸለሁ ነበረ፣ ደንግጬ ክፍሌ ነው የመጣሁት። ከዛ ስመጣ ማን ልጠይቀው ቤቴ አንዴ መቤቴን እኔ ማለት ነው፣ መቤቴን በውስጥ ማለት ነው። ሚሚ እንደዚህ መጣ ስታናግረኝ፣ ይሄው እሷ ፊት ማኬት ነው ያመጣችሁት አልኳቸው። እኔ ሚሚ ማን ነው እንደዚህ ያለች እንደዛ ሰው አንቺ ይህንን አምነሽ ምን እንደምናምን ብዬ ሚሚ እየተቆጣሁ ግን እዛ ጋ አሁንም እዚህ ቤት ማስጠንቀቂያ ልንገራችሁ እኔ ምንም አላማንኳትም። ጌታን ኬት መጣ እንዴት መጣ ለምን? ከፋሚሊ ካልመጣ ምንም ነገር አላምንም እኔ ምክንያቱም በውስጥም ነግሬሻለሁ፣ ሚሚ አሁንም ደጋግሜ የሚናገሩ ነገር ወሰለኩ ፋሚሊ እኮ ነግሮኛል እኮ አርፈልቶች በይ ተብያለሁ እኮ ምን ሆነሽ ነው እኮ አልበሽ ቁጭ በይ እንደዚህ ነገር እንዴት አምነሽ እሷን አምነሽ እንዴት ትናገ እኔ ሌላ ስትናገር ምን ያደርግ ሌላ እኮ ደንግጣለች ደንግጣለች እኮ ሌላ አንዴ ቆይ ሚሚ ማንኛውም ሰው ስጋ ነው ይደነግጣል ይሄ አንቺ ለምን ደወልሽ ለምን እንደዚህ አደርግ አደረግ ብዬ አን ገባሽ አንቺ ልክ ነች ግን ደግሞ ስትናገሩ እና ኢንፎርሜሽን ወይም የሆነ ነገር የምታመጡ ትክክለኛ ነገር ካልሆነ ከሚሚ በላይ ብዙ ልጆችም አሉ እንደዚህ ከሚሚ በላይ ደግሞ እነሱ ጋር የሚቀርቡን ብዙ ሰዎች አሉ እና ቃል ቤስት ላይ ማለት ነው ከዚህ ቤት አከላይን አከላይን ብዬ ስማቸውን አልጠራም። ትክክለኛውን ነገር ወይም በዚህ ቤት ወይም ደግሞ እንደዚህ የሚያወሩ ብዙ ስለነሱ ጥሩ ነገር የሚያወሩት ገስ ላይ እናንተ የከለከለ የሚዬ ስም አልጠራም። የትኛው መንገድ የጥላት መንገድ እየሄዳችሁ፣ የጥላት መንገድ ላይ እየተራመዳችሁ። ከዚህ በፊትም አስሬ ተናግሬያለሁ፣ ሰውን አታስደንግጡት የምታደርጉት ብሎ ካርጉ። ምን መሰልሽ አንዳንድ ጊዜ ሰዎች የሆነ ነገር ሆነ ሲባል ትልሽ አይደለም፣ ሳታስቢ ነው የምደንግጭኝ። ፈጣሪ ያደርገው የለራሱ ይሆንላት። አሁን በኋላ እኛ ቤት የእኛ ቤት ልጆች ማለት ነው፣ ተቀምጠሽ እንደዚህ የሆነ ስትባይ አንቺ ምን ትያለሽ? አይደለም የሰው ማንነትን እኮ አንዴ ማወቅ አንድ ሳት አለ። ሕግ ያላችሁ ብዙ ነገር አለ። ሌላ ቤት የተወራው ወሬ እዚህ አይወራም። ከሌላ ቤት የሰማችሁ ወሬ እዚህ ላይ አምጥታችሁ አታወሩም። ኮሜንት ስድም ምናምን ያለ አታወሩም አይደለ? እዚህ ቤት ምንም ነገር አይመጣም ማለት ነው ይሄ ነገር ከሰማችሁ ደግሞ። ሰማችሁ ዌስ አፕ አለ ጉሩብ አለ። ለምንድን ነው ጉሩብ የተከፈተ? ለምንድን ነው ዌስ አፕ ላይ የተሰበሰባችሁ? እንደዚህ አይነ ነገር ካላወራችሁ እዚህ ላይ ማውራት አስፈላጊ አይደለም። ለምን ብዙ ሰው የሚደነቅ ሰው አለ ታውቃላችሁ። ብዙ ሰው ለራሳቸው በላይ እነሱን እንደሚወዳቸው ሁሉም ያውቃሉ። ስለዚህ እዚህ ጋር አምጥታችሁ ማውራት የለባችሁም ደግሞ የሆነ ነገር እግዚአብሔር አርግና ማለት ነው። የሆነ ነገር ቢፈጠር እንዲህ ነው የምትናገሩ ለሚሚ እዚህ ላይ መጣችሁ? አይደለም፣ እንደዚህ አይናገርም። ይሄ ነገር ውሸት ነው እውነት ነው፣ መጀመሪያ ሚሚ ሳይሆን ለሌላ ሰው ደውላችሁ ይሄ ነገር እውነት ነው ውሸት ነው ብላችሁ ለሌላ ሰው መጣራት ነው እንጂ እዚህ ላይ ለሚሚ እንደዚህ እንደዚህ ብሎ መናገር አይጠበቅም። ትክክልም አይደለም፣ ከይቅርታ ጋር ማለት ነው። ይሄ ትክክል አይደለም። ይሄ ደሞ የዚህ ቤት ስርዓት አይደለም። ይሄ ግን ደግሞ ያ ደሞ እቺ ልጅ ማንም ያውቃል ምን እንደሆነች ያውቃል፣ ጤነኛ እንዳልሆነች ያውቃል። ማንም ያውቃሉ፣ ከዚህ በፊት ምን እንደምታደርግ፣ ምን እንደምታወራ። የሰው ነምሴ ላይ የምትፈርድ ልጅ ናት። እሷን እንዴት ነው የምታምኑት? እንዴት ነው እሷን አምናችሁ እንደዚህ እንደዚህ ተፈጠረ ብላችሁ እዚህ ላይ የምታወሩት? ደግሞ ለምንድን ነው የእሷ ቤት? ሁላችንም የእነሱ ወዳጅ የሆነን እውነተኛ የነሱ ወዳጅ ከልብ እነሱ የምንወዳችው ሰዎች ከሆነን የእሷ ቤት ሁላችንም ብሎክ እናደርጋለን የእሷ ቤት አንሄድም፣ አንሰማም ብለን ሁላችንም ሁልጊዜ የምናወራ ነው። ከዚህ በፊት ስንት ነው እያስለቀሰችን? ምን ብላ ነው እያስለቀሰችን? እሷ አይደለችም እንዴ? የሁለት ወር ደሞዝ ልኬ አይሚን አስገድላለሁ ያለች እሷ አይደለም? ቤንዝል ሊደፋበታለሁ ያለች እንዴት ነው ያመናችሁት? እሷ ልጅ ዛሬ እንዴት የእሷ ወሬ አምናችሁ እዚህ መጣችሁ? እንደዚህ እንደዚህ ብላችሁ ሰውን የምታስለቅሱት? ትክክል ነው። ትክክል አይደለም። ለምንድነው የሷ ሲጀመር፣ ማለት ነው ሲጀመር የሷ ቤት ሄዳችሁ የሷን ወሬ እንዴት ነው ይዛችሁ የምትመጡት? ለምንድነው የሷ ቤት የምትሄዱት? የሷ ቤት መሄድም አያስፈልግም። ታውቃላችሁ የሷን ባህሪ። የሷን ወሬ ይዛችሁ መጣችሁ ማውራትም አያስፈልግም። እውነት ቢሆን ራሱ እንደዚህ ለሚሚ እርግጥ አርጋችሁ ገስት ላይ እሷን ቁጭዳልቅሺ የነገር የሆኔ ነገር ቢሆን ጋዝ ላይ ብትሆን እሳት ላይ የሆነ ነገር አሁን ሰዓት እራት ነው። እራት ሰርታ እየሰራች ቢሆንስ? ሽንት ቤት እያጠበች ቢሆንስ? አሮግታ ይዛ ብትሆንስ? ምንድን ነው የምታደርጉት? ስትናገሩ የሆነ ነገር አስባችሁ ተናገሩ። ጌታን አስባችሁ ተናገሩ። ሳልናገር በፊት ምንድን ነው የሚፈጠረው? ሳልናገር በፊት ምንድን ነው የሚሆነው ብላችሁ እያሰባችሁ ተናገሩ እንጂ እንደመጣልን እናወራለን ካላችሁ ብዙ እንትን ትላላችሁ። ብዙ ሰው እያለቀሰ ነው። እንዴት እንደሆንኩት እኔ ነኝ የማውቀው። ጌታ ምስክሬ ነው፣ ምን እንደሆንኩት። ለምንድን ነው? ተረጋጉና የሆነ ነገር እርግጠኛ የሆናችሁ ነገር ላይ አውሩ። ደግሞ ያዛዘናችሁኝ ማለት ነው። ዛሬ እግዚአብሔርን የሚሚበት ዛሬ ነው ያዛዘናችሁ ጌታን የሰው ወሬ ይዛችሁ እዚህ ላይ አታወሩ ብላችሁ ብላችሁ፣ የችኛ እብድ ልጅ ወሬ ይዛችሁ መጣችሁ። ነው እንደዚህ ይሄ ሰው ሙሉ የምታጨልሉት

የውልሽ አያክያ ምንም አላጠፋሽም። አሁን ከዚህ በፊት የውልሽ እንደዚህ ጫረቃና ሌላ ማስጠንቀቃ ሰጥተናችሁ ነበር። ጫረቃ የገባችበት ያ ጫረቃ ጎን ሆነን ጫረቃ ለምን እንደገባች እሷም ለምን እንደዚህ እንደምትከታተላት ሁሉንም ነገር ጋግረን ያን ነገር ፈተኖ እዚህ የምትመጡ ሰዎች ጥንቃቄ አርጉ፣ እዛ ጋር ሄዳችሁ እዚህ ጋር የምትመጡ ከሆነ ብለን እንትን ማስጠንቀቃ ሰጥተን ነበር ግን ሌላ ለምን እንደምትከታተላት እኔ ሌላ ንጠይቃት አለሁ። እኔ ለምን እሷ ገዝት ላይ ሄዳ እኔ ጥያቄ ነው። እኔም የሚላይ እየተናገርኩት አይደለም፣ ሁላችሁም እየተናገርኩ ነው። እዚህ ላይ ማለት ነው። እዚህ ላይ ሌላ ለምን ሄደች ማለት አንችልም። መሄዷ መፍቷ ነው እኮ መከልከል አይችልም አይደል? ግን ደግሞ እንደዚህ የእሷን ወሬ ይዛ መጣ እዚህ ላይ ማውራት የለባትም። መሄድ መፍታ ነው ነውሰውሩ ከእሷ መጨረስ አለባት እንጂ እዚህ ጋ ልጆቹ መታ ማረበሽ የለባትም። እዛው ጨርሳ ያወራችሁን ከዛ መርታ ከዛ መጨረስ አለባት የእሷን ወሬ እያዳመጠች እዚህ ጋ ወይም ለእኛ የእሷን ኢንፎርሜሽን እሷንም እያዳመጠች። ላይላ ኮ የሆነ ነገር ልንገርሽ፣ ላይላ ማለት ነው መታ ስታወራ ማለት ነው። ስሜ ላይላ መታ ስታወራ እርግጠኛ ነች ላይላ ስሉት፣ እሷ ኮ ሀይሚ ላይ እንጂ ብሩኬ ላይ አትማረትም። ይህ ነገር ትክክለኛ ሊሆን ይችላል። ሚም ይደውለሽ ጠይቅ ነው እንጂ ላይላም እኮ የሆነ በናንእ ራቸው አን ክያየ አንዴ ልንገራቸው። አሁን እኔ እዚህ ጋ በወርቅም እዚህ ጋር እናንተን እግዚአብሔር ነው ምላቸው። መንገድ የወጣ ነው መኪና መያዝ በማታ እንግዲህ አስቡት። እኔ ደውዬ እንደዚህ ወንድምህን እንደዚህ እየሆነ ነው አንዴ አይደለም እኮ እሱም ሳይሰለቸው ስልክ አንስተዋል። አንዴ አይደለም ሁለቴ፣ ሶስቴ፣ አራቴ ይሆናል የደወርኩት። እሱ ጋር ብቻ አይደለም ብዙ እሱ ከደው ያለው ማን የነገረች ስን እክሌ ወይ እሷ በሽተኛ ልጅ አምነሽ አንቺ እንደዚህ ትሆኛ። እሷ እኮ በሽተኛ ናት። ሰው በሽተኛ እንደሆነች ሁሉም ያውቃል። እኔ ግን ማለት እግዚአብሔር መስከኔ ቤቷም አይመጣልኝም አልሄድምም አስመጣምም አላያትም አታየኛ አላቅም እኔ ወርቁትን መቆም አቃተኝ። እግዚአብሔር ነገር ሌላ ነገር አውሩ። አሁን ሁለተኛ እዛ ያላቸው እዛ አታረጓትም። እንደ እኔ ሰላም አግኝቻለሁ ጋት ምንም ወሬ የምንቀይረው ማለት ነው። አሁንም ማለት ነው ተደጋጋሚ አሁንም እንናገር። አሁንም ያልገባ ወይም ደግሞ ያልተረጋገጠ ሳይሆን እዛ ጋር የዛን ወሬ እንኳን የዛችን ወሬ ቀርቶ ሌላ ገስት ሰምታችሁ እኛ ጋር የምታመጡ ሰዎች ራሳችሁን ቆጥቡ፣ እኛ ጋር እንዳታወሩ። እኛ ጋር ይሄ ያከለ እንደዚህ እንደዚህ ከዚህ በፊትም እያወር በተደጋጋሚ በተደጋጋሚ በልጆቹ ዙሪያ ያለው ጉሩብ ልክያ እንዳለችው ጉሩብ አለ። በጉሩብ መታችሁ ጉሩብ ላይ ሁሉንም ነገር ጨርሰን እንወጣለን እ በዛኛው ሰው ከሚሚ በላይ እነሱ የሚያውቁ ሰዎች ሌሎቹም ይላሉ አሉ እገስት ላይ ከነሱ ጋር የሚያወሩት ማለት ነው አለ በለዚያ እኛ እዚህ ጋር ሰውን የምንበት ሰውን ተረጋግጦ የእነሱን አካውንት ሼር ማድረግ የእነሱን መለያየት የሚፈልጋቸውን ሰዎች አንድ ለማድረግ የሚሞክርበት ቤት ነው እንጂ ሰውን ለመረበሽ በውሸት ሰውን ላይ ማማረት አይደለም። እዛ ጋር የምታዳምጡት ሰዎች አሁንም ከቅርታ ጋር እዛ ጋር ጨርሳችሁ ከእሷ ጋራ እሷ እሷ ጋር አምናችሁ እሷን አምናችሁ ሁሉንም ነገር የምታደርጉ ከሆነ እዚ ጋር በምንም ታምር እዚ ጋር በምንም ታምር መታችሁ እንዳታወሩ፣ እሷን አምናችሁ ከእሷ ጋር ቅሩ። ሌላ ቤት ወሬ ትክክለኛ ሌላ ወሬ ከሆነ በስተቀር ማንም ሰው እዚህ ጋር እንዳያወራ። የእነሱን አንድነት የሚፈልገ እኛ የምንወዳቸው ሰዎች አሉ። ገትረ ማዛ አለች፣ ብሌን የምትባል አሁን ለምጃት አለ፣ ሆነ ገላኔ ቤት አለ፣ ቃልዬ ጋህ አለ። እነሱን አንድነት የሚያወሩ ሰዎች አሉ፣ ትክክለኛ ኦዲየንሶች ጋር የሆነ ነገር ካልሰማችሁ ምንም ነገር አምጥታችሁ እኛ ጋር ምንም ነገር እንዳታወሩ ስለሌላ አሁንም የጠራዋችሁ ሰዎች ልጆቹም የነሱ እንደዚህ እንደዚህ ሳይሆን ትክክለኛ መንገድ የሆነ ነገር ልጆቹን አንድ የሚያደርግ ነገር ካልሆነ አሁንም ልንገራቸው። እዚህ ጋር የሰው ወሬ አምጥታችሁ እዚህ ጋር የምታወሩ ከሆነ እንዛ ጋ ሄዳችሁ አምናችሁ ነው ለምን እንደዚህ ተደረግን፣ ለምን እንደዚህ ተደረግን ብላችሁ